ሰላም፣ እንዴት ናችሁ? ዛሬ የተወሰኑ እጽዋቶችን አቀርብላችኋለሁ። ይሄ እሽኮኮ ጎመን፣ ይሄኛው ጠለንጅ፣ ይሄ ምስርች፣ ይሄኛው ሴቴ ቀስት ወይም ቀስትንቻ፣ ውሃ አንቁር ወይም እጸ ማርያም፣ ቀጭኗ አበዛንጣ ዘር፣ ጭንቧይ፣ እጸ ኢየሱስ ወይም የአይጣ አረግ ሊሻ፣ ሊሾ፣ እንኮይ፣ እንዘረዘይ፣ ቅንቦ ወይም እጸጦቢያ፣ ብርብራ፣ ጫቅማ ወይም ጉሎ፣ ስረ ብዙ፣ እምቧይ፣ አርማጉሳ ወይም ጡት አስጥል፣ ሴቴሬት